ይለያሉ። እዚህ ጋር እንግዲህ እንደምትመለከቱት የሃዊ ልጅ ናት ሚራ። ሰላም ባያችሁ አንባቤና የሙአሚድ ቻናል ቤተሰቦች ሰብስክራይብ አርጉ በይ ሉ ሰና ወንቱም ይቢ ንላመሳቸሁ እያል እንግዲህ ዛሬ ሙአምድ የት ናት? ምን እያደረገች ነው ብትን ያለው ነው ቪዲዮው። ላይክ ሼር ሰብስክራይብ እያደረጋችሁ ተተሉ። እንግዲህ ዛሬ ይዤላችሁ የመጣሁት ከአንድ ቀን ከተወለደ ቀን ጀምሮ እስከ አስራ ሁለት ዓመት ድረስ እዚህ ጋር ውበቱንና ደረጃውን የጠበቀ የህፃናት ጫማዎች ይገኛሉ ማለት ነው። በሽፍን ሚገጠላ እዚጋ ደግሞ ሱሪዎች፣ ቁንጣዎች አሉ ማለት ነው። ይህንና እነዚህን ነገሮች እንግዲህ ማዘዝ የምትፈልጉ እስክሪን ላይ ስልክ እናስቀምጣለን ማለት ነው። እንደምትመለከቱ ኳሊቲ ጫማ ነው የምናቀርበው የዱባይ ጫማ፣ እንደምትመለከቱ እንደዚያ ያለ ነው። እዚህ ጋር ደግሞ ስንመጣ ሸሚዞች እነዚህ እነዚህ ለአንድ ዓመት ለስድስት ወር የሚሆኑ እዚጋ ስንመጣ እስከ አራት አምስት ዓመት ወደ ላይ ስንሄድ እስከ አስራ ሁለት ዓመት ድረስ ያሉ የህፃናት ልብሶች ናቸው። እና እዚጋ ደግሞ እንደምትመለከት ዋ ብትናለ ለበዓል የገባ ሱሪዎችን አቅርበናል። እዚጋ የህፃናት ፍስተን ወይም ደግሞ ቀሚሶች ይገኛሉ። እንደዚህ ወደ ላይ ትላልቆች አሉ። እዚጋ እንግዲህ ሀይሉ የስማይ ፈርኒቸር ሚስት አለች። እስኪ እንግዲህ ደግሞ አምሽ ምን ትያለሽ? እስ

እልጆቼ ላዘንጥ ነው እንግዲህ፣ ልጆቻችን እንዲዘንጡ ደስተኛ እንደምትመለከቱ እንግዲህ አስራ ሁለት አመት አስር አመት ያለው ሱሪዎች በጣም አሁን ለተወለደ ከአንድ ቀን ድረስ ጀምሮ ሰርፕራይዝ ማድረግ ሰርፕራይዝ ማድረግ የፈለጉ ነው። እንደምትመለከቱት እንግዲህ ይሄ አካባቢው የት ነው ብላችሁ ለጠየቃችሁ፣ ደግሞ ደዌ የገበያ አዳራሽ ከሚሴ ከተማ ደዌ የገበያ አዳራሽ መናኸሪያ አካባቢ ነው የምንገኘው ማለት ነው። ማዘዝ ለምትፈልጉ ይኸው እንደምትመለከቱ ገበያው እንደ ደራ ነው። ሰፈራችን ፏ ብትን ብሏል። እዚህ ጋ አንድ ረጅም ሰውዬ አለ። የእኔን ጫማ የሚሸጥ እቦ ዳውድ ይባላል። ይኸው እንደምትመለከቱ ምን ትላለህ? ንገር ንገር ለቻናል ቤተሰብ ያው ደዌ ገበያ አዳራሽን በሙሉ ነው የምለቅላችሁ። እስከ ጎረቤቶች ሱቅ መታችሁት። ሰፈር መግዛት ለምትፈልጉ ማለት ነው። አወጣንኩ ሰላም ነው። የሱ ሰላም ነው። ደውዌ ገበያ አዳራሽ የአዋቂ ልብስ ለምትፈልጉ ው መቅረጥ ይቻላል። ደዌ ገበያ አዳራሽ ከሚሴ መናሃሪያ አካባቢ የሚገኘው ይው ድሪያ አባያ ቶብ ለምትፈልጉ ማዘዝ ትችላላችሁ። ሙአሚርም ማለት ነው ከነዚህ ሱቆች ነው ገዝቼ ማመጣላችሁ። የልጆቹን አሳይቻችኋለሁ። ይሄ ደግሞ የአዋቂ ሀገራችን ፏብትን ያለ ነው። ከሚሴ ከተማ ማሻላ ሚያማምሩ ልብሶች አሉ እዚህም አንድ ሴትዮ ተቀምጣለች። መግዛት የሚፈልግ እንሸና አብሸ ክጅበክያ ሲነቅነስ ልብሱ ነው። አንቺን አልፈልግም። ቆንጆ ሲመጣ ደግሞ ያንን ይወስደዋል። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ዶች እንዴት ናቸው? አባይ በን መጣም፣ ሰላም ነኝ አልሐምዱሊላህ። እንግዲህ ኬሚሴ በረመዳን ሀያ ሰባት እንደዚህ እንግዲህ ፏድ ምቅ አድርገዋታል ማለት ነው ለበዓል ማሻ አላ ተባረከላ። እነዚህ የመንገድ አምፖሎች ናቸው። ከዛ ድምላይቶች ለእንጨቶች ምናምን ተዘጋጅተዋል። ሌላ ነው በቃ ያስመሰለው ከተማውን። እስኪ ደግሞ አሳያቸዋለው ማታ ላይም ስለ ቀረጽኩት ማለት ነው። እና እንግዲህ ኬሚሴ እንደዚህ እድገት ላይ ነው ያለችው። በጣም ፏ ድምቅ ብላ ነው ረመዳን የምትቀበለው። ሀገራችን የሀፊዞች የዓሊሞች ሀገር ነችና በጣም ደስተኛ ነን በዚህ በኩል ማለት ነው። አልሐምዱሊላሂ ረብል ዓለሚን አላህ ልጆቻችንን በሙሉ ሐፊዝ አልቁራን ያድርግልን ወዶቼ። እና ከተማዋ እንግዲህ እንደዚህ እያማረባት ነው። በሬ ላይ ነበር እና እያየው ደስ ብሎኝ ነው። ቀን ላይ ቀረስኳቸው መጅሊስ ቤት በር ላይ ነው እቃቸውን ዘርግተው ሲሰሩ የዋሉት ማለት ነው። አላ አጀዛቸውን ይክፈላቸው። እንደዚህ እንደምትመለከቱት እንጨቱ ላይ እንዳለ ዲም ላይ ጠምጥመዋል ማለት ነው። ከማብሪያቱ ውጭ በጣም በጣም ነው ያሳመረው በነገራችን ላይ እና ሞራሉ ነሻጣ በቃ ለየት ያለ ነው የከተማው ድባብ ምናምን በጣም ደስ ይላል። እንደዚህ ከገጣጠሙት በኋላ እንግዲህ እና ከማፍጠሪያ በኋላ ደግሞ እችን ትመስላለች እንግዲህ ከተማዋ። ድምቅ ሽብርቅ ነው ያለችው። በመኪና ስለነበርኩኝ መቀረጽ ብዙም አልተመቸኝም እንጂ በጣም ውብ ነው የሆነችው ማለት ነው። እና በጣም በጣም በቃ የሰው ሞራል ምናምን በጣም ደስ ይላል። በቃ እና እንደዚህ አምሮባታል። በዚህ አጋጣሚ ኢድ ነው አይደለ? ኢድ ላይ ደግሞ ልጆቻችንን ራሳችን እንኳን መልበስ ባንችል፣ ሀባዊ በራሳችን እንኳን መልበስ ባንችል ልጆቻችን እናለብሳለን ሁ ሁሉም ያለውም የሌለውም ልጆቹን እንደ ምንም ተጣጥሮ ያለብሳል። ምክንያቱም ልጆች ያለቅሳሉ። በእርግጥ የልብስ ዋጋውን ላይ በጣም በኦቨር ነው የጨመረውና በቀጥታ እንግዲህ ወደ ሀሎ ሱቅ ነው ያመራሁት። ያው ቪዲዮን በሁለተኛ ቀኑ እየለቀኩላችሁ ነው ማለት ነው። እሙ አሚር እንግዲህ የህጻናት ቆንጆ ቆንጆ ልብሶችን በማምጣት ትታወቃለች። እና ወደ እሷ ሱቅ ደግሞ አብረን ሄደን እስኪ የህጻኖቹን ልብስ መግቢያ ላይ እሷም ተናግራለች እና እንዳያችሁት ነው ሁሉ ነገር ማለት ነው። እንደዚህ የሚያማምሩ ቡስታኖች በተለይ በቃ አገባ ብላችሁ ሱቆች ግን፣ በነገራችን ላይ ሱቅ ላይ እንደዚህ እይት ስታደርጉ በቃ አይናችሁ ውስጥ የሚገባው የሴት ልብስ ነው፣ እና የሴቶች ልብስ በጣም ያማምራሉ። በጣም ከመውለዴ በፊት ልጆቼ እንደ ሴት እንዲሆኑልኝ እመኝ ነበር። አልሐምዱሊላ አላህ ምኞት የሰምቶ እንግዲህ ሴት ሴት ልጆችን ሰጥቶኛል ማለት ነው። አልሐምዱሊላ ደስ ይለኛል ብቻ ወንዶችን መጥላት ሳይሆን በቃ ልብሳቸውን፣ ሁሉ ነገራቸውን ገባ ብዬ የሚታየኝ አይኔ ላይ እሱ ነው እና የሴቶቹ ደስ ይላል። በቃ እንዲህ በዓል ምናምን ሲመጣ ለእነሱ መገዛዛት እና ይህን ይመስላል የጻልኝ ልብስ ማዘዝ የምትፈልጉም እዘዟት አሉን። የአዋቂም የህፃንም እንዲህ መጫወቻዎች በቃ ማይታመኑ ማይታመኑ ውጭ ሀገር እንጂ አይገኙ የምትሉት መጫወቻዎች ሁሉ ሀገራችን ላይ አለላችሁ። ሀባይብ ልብስና ጫማ በቃ እንደዚህ የመሳሰሉ ነገራቶችን ከውጭ ሀገር ባታመጡ ብዬ እመክራለሁ። ምክንያቱም ሀገራችን ላይ እንደምትመለከቱት ጨቅ አለ። ምንም አይነት በቃ እዛ አይታችሁ እዚህ የምታዩት በአይነት ነው። የህፃናት ለራሱ ያማርጧችኋል። የሀገር ውስጥ አለ የዱባይ አለ በቃ ሁሉንም የቱርክ ጨርቅ ያለ እንደዚህ በቃ መክፈያ የህፃናት ጋሪዎች አሉ። ያማርጧቸዋል የምትፈልጉትን አይነት በአሁኑ ሰዓትማ በቃ ተራቋል። ብትፈልጉ በኦንላይን ብታዙ ለምሳሌ ከሚሴ ሱቅ ላይ የሌለ ነገር ኦንላይን አይታችሁት ከሆነ ከኦንላይን ብታዙት ያ እራሱ ነው የሚመጣላችሁ። የህፃናት የምሳቃት ላላችሁ ትላላችሁ። በቃ ሁሉ ነገር አለ ማለት ነው ሀገራችን ብቻ በጤና መምጣት ነው። ብሩን ይዞ መምጣት ደግሞ የተሻለ ነው ብዬ መክራለሁ። ለምን እነዚህ እነዚህ ነው ብታጓጉዙ ማጓጓዣቸው ለራሱ እዚህ ሁለቱን ይገዛልና። እንደዚህ እንግዲህ ሀገራችን ላይ የለለ የለ ምላችኋለውኝ። ሀባይብ የዛሬ ቪዲዮ ይሄንን የሚመስለው ይመስለው። ኢንሻላ ማታ ደግሞ እንግዲህ በቭሎጌ እንገናኛለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በዓሉ ሁለት ቀን እየቀረው ነው። አላህ የዛ ሰው ይበላል። ስለዚህ እንደምንም አስር ሺ ዋን እንድገባ አድርጉኝ። እስከ በዓል አስር ሺ እገባለሁኝ ብያለሁኝ እና እገዙኝ ላቸዋለሁ ባይ